አዲሱ በጋዝ ስለሚሰሩ መኪኖችና የኢትዮጵያ ሰብዓዊ መብቶች ኮሚሽን ያወጣው መግለጫ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 ከመስከረም 22 2018 ዓመተ ምህረት ጀምሮ ማስገባት መከልከሉን አስታውቆ ነበር። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚቻለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የተመረቀ ሲሆን 1.3 ቢሊዮን ሊትር በየአመቱ ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ ደግሞ ተጀምሯል። የገንዘብ ሚኒስቴር አስመጪዎች እንዲያውቁት ባወጡት በዚህ ማስታወቂያ በቀጣይ በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ እንደመፈቀድ አስታውቋል። ጠቅላይ ሚኒስትር አብይ በሶማሌ ክልል ፕሮጀክቱን ባስመረቁበት ወቅት ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራቸው ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች በኤሌክትሪክ ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጃ የምጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነበር ያሉት ጠቅላይ ሚኒስትሩ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎች ለሚያስገቡ ባለሀብቶች ከሆነ ከቀረጥ ነፃን ጨምሮ መንግስታቸው አስተማማኝ ድጋፍ እንደመደርግ ተናግረዋል። የገንዘብ ሚኒስትርም ኢትዮጵያ ያላትን ከፍተኛ የተፈጥሮ ጋዝ ክምችት ሳትጠቀም ለዘመናት መቆየቷን አስታውቆ በቅርቡ በካሎብ አካባቢ የሚገኘ የተፈጥሮ ጋዝ ማምረት መጀመሩን አስታውሷል። አክሎም ይህን ምርት ለአገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት አስፈላጊ ሆኖ ተገኝተዋል ብለዋል። ይህ ተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ መሆኑን የጠቀሰው ሚኒስትሩ ለተለያየ ኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት ያለው ነው ብለዋል። ሚኒስትሩ መመሪያውን ካወጣበት ቀን በፊት በትራንስፖርትና ሎጂስቲክስ ሚኒስቴርና ሌሎች ተቋማት ወደ ሀገር እንዲገቡ ከተፈቀደላቸውና ና በስድስት ወር ጊዜ ውስጥ ወደ አገር ከሚገቡት በስተቀር በቤንዝንና ና በናፍታ የሚሰሩ የጭነትና የሕዝብ ማመላለሻ ተሽከርካሪዎች ወደ አገር እንዳይገቡ ጥብቅ ቁጥጥር እንዲደረግ ሚኒስትሩ አዘዋል። ጠቅላይ ሚኒስትር አብይ በ2018 ዓመተ ምህረት ውስጥ ሁለት ሺህ የሚጠጉ የአዲስ አበባ ከተማ ና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ብለው ተናግረዋል። ቢበዛ አንድ አመት ጊዜ ውስጥ ሁለት ሺ የሚጠጉ የአዲስ አበባ ከተማ ና ወደ ግሊል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን እነዚህ ሁለት ሺህ አውቶቡሶች ሲቀየሩ በ 19 ዓመት የትራንስፖርት ዋጋ ቢያንስ በ ሃምሳ በመቶ እንደሚቀንስም ጠቅላይ ሚኒስትሩ ተናግረዋል ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶሞቢሎችን ወደ ሀገር ውስጥ ማስገባት አግዳለች በሌላ መረጃ ስሜኮ በኢትዮጵያ በሚወሰድ እርምጃዎችና ጥቃቶች የሰዎች ከቦታ ቦታ መዘዋወር ነጻነት አደጋ ላይ ወድቋል አለ የኢትዮጵያ ሰብአዊ መብቶች ኮሚሽን ስሜኮ በተለይ ባራት ክሊሎች መንግስትና ታታጋዮች በመስዷቸው ምርጫዎች እና ጥቃቶች ከቦታ ቦታ የመዛውር ነጻነት መፍታ አደጋ ላይ መውደቁን ተገንዝብ ያለው ብለዋል። ኮሚሽኑ ይህን ያለው አስራ ሰባት አመት ምህረት እስከ መስከረም 18 አመት ምህረት ድረስ ለስድስት ወራት አካሄድኩት ባለው የምርመራ ሪፖርቱ ነው በአማራ፣ በቤንሻንጉል ጉምዝ፣ በጋምቤላ ና በኦሮሚያ ክሊሎች አሳሳቢ የሰብአዊ መብት እሰቶች አንዱ የሆኑት የሰዎችን ከቦታ ቦታ የመዛወር ነጻነትን መመርመሩን ገልጸዋል። ምርምራው የሳት ላፊ ገደቦች በታጠቁ ኃይሎች እና በመንግስት የሰጠት ኃይሎች የሚዘረጉ ኬላዎች፣ የመንገድ መዝጋት ትእዛዞች እና እርምጃዎች እንዲሁም በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘራፊዎች ና ውድመቶች በነጻነት በመዘዋወር መብት ላይ አደጋ ከምታል ባሻገር በህይወት የመኖር የአካልና የንብረት ደህንነት መብት ላይም ጥሰቶችን ማስከተላቸውን አረጋግጠዋል። በሶሳ ከተማ በኦሮሚያ ክልል በኩል አድርጎ ወደ አዲስ አበባ የምወስደው ና ከካማሽ ዞን ወደ ኦሮሚያ ክልል የምወስደው መንገድ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ መዝጋቱን የምጠቁመው ሪፖርት በሶሳ ዞን ወደ መተከል ዞን የምወስደው መንገድ በርግ ወደ ሰላም ባልተመለሱ የጉሙዝ ታጣቂዎች የጥቃት ስጋት ምክንያት ዝግ መሆኑን ገልጿል። በዚህም የቤንሻንጉል ጉሙዝ ነዋሪዎች በነጻነት መንቀሳቀስ አለመቻላቸውን የጠቀሰው ሪፖርቱ ይህ በህዝቡ ላይ ከፍተኛ እንግልት እያስከተለ ነው ብለዋል። በተሽከርካሪዎች እና በመንገደኞች ላይ የሚፈጸመውን እገታ የመረመረም ሲሆን በኦሮሚያ ክልል በህዝብ ማመላለሻ ተሽከርካሪዎች ላይ ከሚያዝያ እስከ ሐምሌ ባሉት ወራት የተፈጸሙ ሰባት እገታዎች ዘርዝረዋል። የወረዳው ባለስልጣናትን ጨምሮ ስልሳ ዘጠኝ ሰዎች መታገታቸውን የገለጸው ኢሰመኮ ህገታዎች የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ እና በተለምዶ ፋኖ ተብሎ በሚጠራው ታጣቂ ቡድን እንደሚፈጸም አስታውቋል። በሪፖርቱ በተዘረዘሩ ሰባት የህገታ ጥቃቶች ሰባት ሰዎች ወዲያውኑን ለማምለጥ ተሞክሮ በተከፈተባቸው ተኩስ ተጎድለዋል ብለዋል። ማስለቀቂያ ገንዘብ እየከፈለው አብዛኞቹ ታጋቾች ተለቋል። ሪፖርቱ ተደጋጋሚ ተሽከርካሪ ላይ እገታ የሚፈጸምበትን ና ሚሊዮን ለማስለቀቂያ የምጠየቅበትን ከአዲስ አበባ ጎጃም ባለው መስመር የተፈጸሙ እገታዎች ስለመኖራቸው አልጠቀሰም። በአማራ ክልል ደግሞ በአብዛኛው በጎንደር ዞኖች ሶስት እገታዎችን የዘረዘሩ ሪፖርቱ ከሐምሌ እስከ ነሐሴ አስራ ሰባት ዓ ም ባሉት ወራት የተፈጸሙ ናቸው ብለዋል። በጥቃቱ አስራ ሶስት መንገደኞች መታገታቸውን የገለጸው ስሜኮ እገታውን በቅማንት ታጣቂዎች ና ማንነታቸው ባልታወቁ ታጣቂዎች መፈጸሙን ገልጿል። እስሜኮ የጠቀሰው አንደኛው የእገታ ድርጊት ከወራት በፊት ሚዲያ የዘገበው ሶስት የኢትዮጵያ ቀይ መስቀል ማህበር ሰራተኞች ጉዳይ ሲሆን ከታጋጆቹ መካከል የሦስት ልጆች አባት የነበሩት አቶ ሆነልኝ ፋንታውን በታጣቂዎች በደረሰባቸው ድብደባ ና በቅዝቃዜ ምክንያት ከእገታ በተለቀቁ በሰዓታት ውስጥ ህይወታቸው አልፈዋል። በክልሉ የፋኖ ታጣቂዎች ሶስት ነዳጅ የጫኑ ቦቴዎች ላይ ጥቃት መፈጸማቸውን የገለጸው ሪፖርቱ አንደኛው ተሽከርካሪ ነዳጁ ሲዘረፍ ሁለቱን ቦታዎች ደግሞ ማቃጠላቸውን ጠቁሟል። የተዘጉ መንገዶችንም ሁኔታ ያወጣው አዲሱ የስሜኮ የምርመራ ሪፖርት በአማራ ክልል ከመካነ ሰላም ደቡብ ወሎ ወደ መርጦ ለማርያም ምስራቅ ጎጃም የሚወስደው መንገድ ከጸጥታ ጋር በተያያዘ በመንግስት ከመጋቢት አስራ ሰባት ዓመተ ምሕረት ጀምሮ ለስምንት ወራት ያህል መዘጋቱን ገልጿል በተመሳሳይ በክልሉ የአዴት ሞጣ ብቸና መንገድ ከሐምሌ ወር 2017 ዓ ም መጀመሪያ ጀምሮ መዘጋቱን የገለጸ ሲሆን የባህር ዳር ደብረ ማርቆስ መንገድ ከ21 እስከ 25 ቀን 2017 ዓ ም ለአንድ ሳምንት ያህል በፋኖ ኃይሎች ተዘግቶ እንደነበር ጠቁመዋል ከግንቦት እስከ ሰኔ 2017 ዓ ም ባሉት ጊዜያት ከአማራ ክልል ለስራ ጉዳይ ወደ ቤንሻንጉል ጉሙዝ ክልል የሚጓዙ መንገደኞች መታወቂያቸው የታየ አማራ ብሔር ተወላጆች ተለይተው ወደ መጡበት እንደመለሱ ሲደረግ ነበር ብለዋል። እስሜኮ ያነጋገራቸው የመንግስት ኃላፊዎች ሕገ ወጥ የመሬት ወረራን ለመከላከል እና በተለምዶ ፋኖ ተብሎ የሚጠራው ታጣቂ ቡድን ከቤተሰቡ ጋር በመቀላቀል የጸጥታ ስጋት እንዳይሆን ለማድረግ የሚወሰድ መሆኑን መሆኑን ተናግረዋል። በምዕራብ ጎንደር ዞን መተማ ወረዳ ኬላ ዘርግቶ ገንዘብ ለመቀበል ሲንቀሳቀሱ በነበሩ የቅማንት ታጣቂዎችና ተሽከርካሪዎችን አጅበው ሲጓዙ በነበሩ የመንግስት የጸጥታ ኃይሎች መካከል በተነሳ ግጭት ምልክት በርካታ ሾፌሮች እና ተሳፋሪዎች መገደላቸውን ስሜኮ ገልጿል። ሰኔ 16 2017 ዓ.ም በተፈጸመው በዚሁ ጥቃት የአፈር ማዳበሪያ ጭኖ ሲጓዙ የነበሩ ቢያንስ 16 ሾፌሮች መገደላቸውን እና ቁጥራቸው በውል ያልታወቁት ደግሞ መታገታቸውን ሚዲያ ዘግቦ ነበር። በዚህ ጥቃት ሶስት ሹፌሮች ታግተው መለቀቃቸውን የጠቀሰው ሪፖርቱ ሰኔ 18 2017 ዓ.ም በታጣቂዎች ላይ እርምጃ ለመውሰድ የተንቀሳቀሱ የመንግስት ኃይሎች በርካታ ሰዎችን እንደገደሉ አረጋግጫሉ ብለዋል። የስሜኮ የምርመራ ሪፖርት ጋምቤላ ክልልን ጨምሮ በቤንሻንጉል ጉምዝ ና አማራ ክልሎች በታጣቂዎች እንቅስቃሴ በፀጥታ ስጋትና ወንጀልን ለመቆጣጠር በሚል የሰዓት ላፊዎች እንደተጣሉና የህክምና አገልግሎትን ጨምሮ እለት ተእለት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ገልጿል። የመንገድ መዘጋት፣ የሰዓት ላፊ ገደብ፣ እገታ፣ ንብረት ዝርፊያና ውድመት ስሜኮ አጠቃላይ ማህበረሰቡ በህግ ስርዓት ላይ ያለውን እምነት የመሸርሸር አደጋ በመሆኑ እንዳሳስበው ገልጿል። መንግስት ወንጀለኞችን ለመከላከል ና አጥፊዎችን ተጠያቂ ለማድረግ ሙሉ በሙሉ በህግና ስርዓትን በተከተለ እንዲሁም ሰብአዊ መብቶችን ባከበረ መልኩ ልመራ ይገባል ስላሳስበዋል። ሚኪታቦርን ሳብስክራይብ በማድረግ ወቅታዊ ና ታማኝ መረጃ አገኙ። ሰላም ቆዩልኝ።